መከላከያ ተቋማት ስራቸውን እየሰሩ ነው። ባለንበት ሁኔታ ውስጥ ትላንት የተፈጸመ ስህተት ዛሬ መደገም የለበትም። የሆነ ነገር ቢመጣ በሚል በቂ ዝግጅት ሁልጊዜ አስፈላጊ ነው። መቄ ሁሌም በተለይ ባለፉት አመታት ውስጥ ተከታታይ ነገሮች ናቸው እየተደረጉ ያሉት ማሰልጠ ምክንያቱም በብዛት እየተመረቁ በብዛት በከፍተኛ ቁጥር ከባድ መሳሪያዎቹ ድሮኖቹ ምናምን እያየን ነው። ምንም ነገር ከሌለ አሁን ከባድ ነገር አለ። ወታደሩ ወደ ልማት ተግባራት በመከራ ጊዜ አገራዊ ግዳጅ ለመውጣት በሰላም ጊዜ ደግሞ የልማት ስራዎች ውስጥ ለመሰማራት የሚችልባቸው ሁኔታዎች ተፈጥረዋል። ስለዚህ በዚህ በአስር ቀናት ውስጥ የሜካናይዝድ ሀይሉ ከፍተኛ ደረጃ ምረቃ ፊልድ ማርሻል ብርሃኑ ጁላ ላይ በተገኙበት አሁን ደግሞ በዚህ ሳምንት ከሁርሶና ከብር ሸለቆ በከፍተኛ ቁጥር የኢትዮጵያ የሀገር መከላከያ የመሰረታዊ ወታደሮችን አስመርቋል። ውትድርና ሙያ ሀገራችሁንና ሕዝባችሁን በፍጹም ታማኝነት ለማገልገል ፈቅዳችሁ ሰልጥናችሁ ወደ ተቋሙ የተቀላቀላችሁ የጀግና ሕዝብ ልጆች ስለሆናችሁ እናንተም ጀግኖች የኢትዮጵያ ወታደሮች ናችሁና ልትኮሩ ይገባችኋል። አሁን በማለፍ ላይ ያለው ሰላም ሻለቃ ነው። ሰላም ሻለቃ በማለፍ ላይ ነው። ሰላም የአንድ አገር ምሰሶ ነው። ሰላም ሲኖር ተምሮ ውጤት ለማምጣት ነግቦ፣ ትርፋማ ለመሆን፣ ሰርቶ ለማግኘት፣ አልምቶ አገር ለማሳደፍ ብቻ፣ ሰላም ለሰው ልጆች መሰረት ነው። ዛሬ የታሪካዊ ጠላቶቻችን ተልቆ ተቀብረው ሀገር ለማምሩክ የተነሱ ጠላቶቻችን በጀግናው የሀገር መከላከያ ሰራዊት በተላበሰው ሴት ሰላምን ለማምጣት የህው መስዋዕትነት ሳይንስ እና ጥበብ እንዲሁም እውቀት ችሎታና ክህሎት በመጠቀም በምትመደቡበት የሰራዊታችን ክፍሎች ተልዕኮ አፈጻጸም ብቃት ለማሳደግ ረገድ ከፍተኛ ኃላፊነት እንደሚጠበቅባችሁ አውቃችሁ በታላቅ ሀገራዊ ስሜት እንቅስቃሴ እንድታደርጉ አደራላለሁ። ያው ኮሽታ በሌለበት የሰላም መንገድ እንዲቀጥል ሁላችንም ምኞት ነው። ከየትኛውም ወገን የመጡ ነገሮችን መስመር ለማስያዝ እንዲህ አይነት ነገሮችን ማድረግ ይገባል። በተለይ እንዲህ አይነት አክራሪ ኋላ ቀር ወደ ዘመን መምጣት ያልቻለውን ዘመን የቀደመውን ቡድን ዘመኑ ልጋ የደረሱ ሰዎች ወደ ከዘመኑ አሻግረው የሚመለከቱ ወጣቶች ያን ስፍራ እንዲቆጣጠሩ ስራዎች መሰራት የግድ አለባቸው።